ፕሮግራማችንን ወደ መጨረሱ ደርሰናል። የመዝጊያ ንግግር እንዲያደርግልን ወደዚህ አንድ እንግዳ ጋብዛለሁ። ይህ እንግዳ የሸዋ ጠቅላይ ግዛት እዝ ዋና አዛዥ እንዲሁም የአፋሕድ ዋና ዘመቻ መሪ አርበኛ መከታው ማሞ ወደዚህ ይመጣል። እባካችሁ በክብር ተቀበሉኝ። እሺ፣ እናመሰግናለን። ያው እንግዲህ ስራው ተሰርቷል። እኛ ምስጋናና ደስታ ብቻ ነው የምናቀርበው። ሌላውን ስራውን በየደረጃ ያለ አመራር ሰሞኑን የተነጋገራችሁትና የተሰለፍንበትን አላማ ግቡን ነግረዋችኋል ብዬ አስባለሁ። ግብ እንደምናደርስ ደግሞ የገባነው ነው ቃል ዛሬ በዚች ምድር ላይ ያስመሰከር ነው ይሆናል ማለት ነው። እንግዲህ እንደመነሻ በዋናነት ይህ አስፈላጊው ነገር ምንድን ነው? ይህ ተነጣጥሎ የነበረውን ህዝባችንን ወደ አንድ ማምጣት ነው። ከትንሽ እስተ ትልቅ ለዚህ ትግል አስፈላጊ የሆነውን ግብዓት የሰው ኃይል፣ የሎጂስቲክ፣ የፋይናንስ በአጠቃላይ አደረጃጀቱን ቅርጽ በማስያዝ ከዚህ ከፋሽስታዊ ስርዓት ከብልጽግና ማለት ነው እጅ በመንቀጥ ምክንያቱም የአማራን ህዝብ ለመጨፍጨፍና ለማፈናቀል ከዚች ምድር ላይ ለማጥፋት እሱ የሚፈልገው ህዝቡን ሳይሆን ይህ ኦሮሞማው ስርዓት መሬቱን ስለሚፈልገው ይለም የሆነውን አገራችንን ነው እና ይፈልገው ከሰው ይልቅ አፈሩን ነው እንዳሚፈልገው ይህን የተገፋ ህዝብ፣ የተበታተነ ህዝብ ወደ አማራው ወደ ፋኖ አደረጃጀት በማምጣት የአማራውን ህዝብ ሊያድን ወደሚችለው ፋኖ ተቋም በማምጣት ያሳየንበት መድረክ ነው ብዬ አስባለሁ። ለዚህ ምሳሌ የሚሆነው እንደዚህ በዚህ 30 እና 40 ምናምን ዓመት በዚህ ልክ አማራ ተሰባስቦ ያቅም አማራ በራሱ ልጆች ከራሱ አብራክ የወጡ ወንድሞች ጋር ተመካክሮ እንዴት መዳን እንዳለበት፣ ቀጣይስ የአማራ ህዝብ ምንድን ነው የሚያስፈልገው፣ ምንስ መከራ ነው ሲያሳልፍ የኖረው የሚለውን ሁላ ለመመካከር ያሳያችሁበት ነው ማለት ነው። እዚህ የተደረደሩት የብርጌድ አመራሮች፣ የክላስተር አመራሮች፣ የሻለቃ አመራሮች፣ የቀበሌ አስተዳዳሪዎች፣ ከዳር ከዛ ከኩሬ በረት ሳይቀር እንግዲህ ከዚህ ከመንዝ ላሎ ምድር ሳይቀር የአባት አርበኞች የሸዋ ጠቅላይ ግዛት እዝ የበላይ ጠባቂዎች እዚህ መድረክ ላይ ተገኝቶ ሌሎቹ እንግዲህ ያልተገኙ ብዙ አሉ። መንገድ ላይ ናቸው። አሁን እንደርሳለን ብለው በጉዞ ላይ ነበሩ። እናንተንም እዚያ ወተን በዚህ ፕሮግራም ትንሽ ገፋን ገፋን ያደርግ ያደረግነው እነሱ ይደርሳሉ ብለን ስላሰብን ነው። ከአርሷን ባ ካላላ ድረስ ማለት ነው ተፍራተና ግድም በቀበሌ ደረጃ የነበሩ አመራሮችን ለማስተዋወቅ ምክንያቱም የምንድነው አንድ ሆነን ስንተሳሰር ነውና፣ ተነጣጥለን እየሞትን ነው። በተናጠል እየገደሉ ነው፣ በተናጠል እያፈናቀሉ ነውና ይህን ይህንን ለመቀልበስ ደግሞ አንድነት ስለሚያስፈልገን ማለት ነው። ለዚህ ነው ከታች ጀምሮ። ብዙ ነው እንግዲህ ስማቸውን ስላላስተዋወቁ ሊሆን ይችላል። ከጋንበር ከዚያ ካዋዲ ድረስ ማለት ነው የመጡት እዚህ መድረክ ላይ መተዋቸው ማለት ነው። ይህ ደግሞ ለመነፋፈቅ ለሌላ ሳይሆን ሞት የታወጀበትን አማራ ለማዳን አንድነት ስለሚያስፈልገን ነው። እነሱ በታት ነውናል በምንም እንደማ እንዳንገናኝ ማለት ነው በምንም እንዳንተሳሰር በባህል እንዳንተሳሰር በወግ በባህላችን እንዳንተሳሰር በጣጥሰውናል ማለት ነው። ባህል የለንም ወግ የለንም አንድነት የለንም። እምነት አልባ አድርገውናል። በሙስሊሙም በኦርቶዶክሱም ከፋፍለውናል፣ በታትነውናል። በእምነት ደረጃ እኮ አንድ ሲኖዶስ የነበረውም በታትነው ታላ በይ የሚሰራውን ስለምታወት ማለት ነው በቃ ያልገቡበት ያልወጡበት ነገር የለም። በአማራው ህዝብ ላይ ማለት ነው ይህንን ደግሞ እንደ ሸዋ ጠቅላይ ግዛት ህዝብ ታሪክ ሰርተናል። ለዓለምም ህዝብ ለኢትዮጵያም ህዝብ ምሳሌ ሆኗል። እያንዳንዳቸው እዚህ ሲነጋገሩ እንደነበረው ምሳሌ ሆነናል። ለመዳን እንደ ህዝብ ለመዳን የሚያስፈልገን መደራጀትና አንድነት ስለሆነ ማለት ነው ለዚህ ነው አይደለም በዚህ ደረጃ ቀበሌና ቀበሌ እንኳን እንዳይግባባ አድርገዋል እኮ ዜሮ ሰባት እና ዜሮ ስምንት አንድ ጋር ሆኖ የልማት ጥያቄውን የተለያየ ነገር እንዳይጠይቅ በተናጠል በተናጠል ብዙ ነገር አጥቅተውናል፣ ብዙ ነገር አድርሰውብናል ማለት ነው። ለዚህ ደግሞ በጣም ደስ በሚል ሁኔታ ለዚያውም እዚህ ጥላት አፈንጫ ስር ሆነን የዚህ ቀበሌ እኮ ጤና ጣቢያውም ሸዋሮቢት ነው፣ ጤና ኬላውም ሸዋሮ ቢት ነው፣ ወፍጮውም ሸዋሮ ቢት ነው፣ ገበያው ሁሉ ነገር ሸዋሮ ቢት ነው። ይህንን ኩላ ደፍራችሁ ከጥላት ጋር ተናንቃችሁ? ይህ ሀይል ቀላል አይደለም። ብልጽግና እኮ ከአስራ ምናምን ቀበሌ ከዚያም በላይ ሰብስቦ በየቦታ ይሰበስብና የሚያስመርቀው የሚያስመርቀውን ኃይል አይታችሁታል። ለዚያውም ተገድዶ ጉሮሮውን ተይዞ ከሰለጠነ በኋላ ደግሞ ያምነውም የሚሰጠው ዘንግ ነው የሚሰጠው፣ ሻርብት እንደምታውቁት ነው ዘንግ ነው የሚሰጣችሁ። ከዚያም ካለፈ አንዳንድ ኤስ ኤስ ይሰጣችኋል። ከዛ ውጭ አይሰጣችሁ፣ አያምናቸውም። ለዚያውም ማለት ያሰለፈው ኃይል የለፋበትን ሀይል ያምነውም ይህ ግን ካርታቸውን ሞልታችሁ ልጄ ነው በዋናነት ከመዘዞ ጀምረው ተሬ ዛሬ እዚች እቤታችሁ አልሄዱም። እንግዲህ እዚህ የክላስተር አመራር ሶስቱን ቦታ እንደዚህ ሲዞሩ ነው። በቃ እኔ የትግሉ ባለቤት ነኝ። እዚህ ብልጽግና የገዛ ወንድሙን የገዛ ልጁን የገዛ ያጎቱን ልጅ ያከስቱን ልጅ ለማስደብደብ፣ ለማስረሸን ጥቆማ እየሰጠ እፊት እየመራ ያለው እኮ የገዛ ህዝቡን ለማስጨፍጨፍ ነው። እዚህ ግን ምን እያለ ነው የትግሉ ባለቤት ሆኖ እኮ ነው ካድሬው፣ እዚህ ያለ ለአብይ ለኦሮሞማው አገልጋይ ሆኖ ባለቤት ነኝ ብሎ ወጥሮ እየሰራ ነው እኮ ያለው። ታዲያ እኛ ደግሞ ለአማራ ህዝብ ለማዳን የአማራን ህዝብ ካለበት መከራ ነፃ ለማውጣት ከብቶቻቸውን፣ ንብረታቸውን፣ ሁሉም ቤታቸውን በት ነው እንግዲህ በዚህ ሳምንት ብቻ ወደ ሦስት ዙር በዚች በዚች ነው ከጅረት ወዲህ ማለት ነው። እየተንከራተቱ ለአማራ ህዝብ ባለቤት ነን ብለው እየለፉ ነው ያሉት እና እዚህም ያላችሁ በየደረጃ ያላችሁ አመራሮች ከጓድ ጀምራችሁ በሻምበል በመቶ በሻለቃ በብርጌድ፣ እንዲሁም የእያንዳንዱ የክላስተር አመራር የትግሉ ባለቤት ነን ብላችሁ ነው ማሰብ ያለባችሁ ማለት ነው። እዚህ የተደራጀ ነው የትግሉ ባለቤት ነን። ሁላችንም ባለቤት ስንሆኑ የምናሸንፈው እንጂ ለገሌ ለገሌ የሚባል ነገር የለም። ቅድም ስለተናገረው ማለት ነው የአበበ የከበደ የሚባል ነገር የለም። የኔ ትግል ነው የሁላችን በዚህ ልክ ስናስብ ነው የምናሸንፈው ማለት ነው። እና እንግዲህ እኔ ብዙ ተናግረውታል ምንም ማለት አልችልም። ያው የሚመጡም ወንድሞች ነበሩ፣ እስከ እነሱም ጭምር ያው ምስጋና እንድሰጡልኝ እዚህ የነበረው ባህላችንን፣ ወጋችንን ሲያንጸባርቁልን ወደ ማንነታችን ሲመልሱን የለንም እኮ ቅድም ብያለሁ፣ ወግ ባህላችን አጥፍተውታል በተለያየ በባህላችን ስንገናኝ በለቅሶ በሰርግ ሊሆን ይችላል፣ በተለያየ ሊሆን ይችላል። ያጠፍቷል ባህላችን እምነታችን ጠፍቷል። ያንንም ሁሉ ላይ እየመለሱን ነው አማራ እኮ በቅኔ ነው የሚናገረው በምሳሌ ነው የሚናገረው። ሁሉም ነገር አጥፍተውብናል ማለት ነው እና እዚህ ባህልና ወጋችንን ሲያንጸባርቁልን በተያትሩ በሁሉ ገብ ሲያሳዩ ነበር። እዚህ ጋር ካያችሁ ነጠላ ለብሰው በአንዳንዴት ሆኖ እንትን እንደሚል እያንዳንዱ ሲያሳዩልን ለነበሩ አንድ ጊዜ ሞራ አንሰጡልን። ሌላው እንግዲህ እዚህ መድረክ ላይም ማይክ ዘው ሲለፉ ለአማራ ህዝብ ባለው አቅም ሰው እንግዲህ ባለውም፣ በገንዘቡም፣ በጉልበቱም፣ በእውቀቱም በሁሉም ነው ሰው የሚሳተፉ እዚህ ደግሞ ለአማራ ህዝብ ያለውን በደልና መከራ እናጋልጣለን፣ ለህዝብ እናሳያለን ብለው እንግዲህ ኢትዮ 360 ጋዜጠኛ ነው ጌትዬ ያለው ይባላል ከየቦታው እየተንከራተተ ያለ ማንም ማለት ነው። የህዝባችንን ሰቆቃ ለህዝብ ለዓለም ህዝብ ለማሳወቅ ሲባለው ለሱም አንድ ጊዜ ሞራል ሰጡልን። የነበረን ቆይታ ይህን ይመስላል። በጣም እንወዳቸዋለን እናከብራቸዋለን። ሰላም ሆኑልን። እሺ አለቃ፣ እዚሁ እንዳለ የፎቶ ፕሮግራም ይኖረናል። ሁላችሁ ካላችሁበት ትነሳላችሁ። የፎቶ ፕሮግራም